አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከነ አልሐምዱሊላህ ረብል አለሚን። ያው እንግዲህ ድምጼ አልተቀየረም፣ ዛሬም እንደተነፋነፍኩኝ ነው ማለት ነው፣ ጉንፋን አልሐምዱሊላህ ረብል አለሚን እና አውፍ በሉ። ዛሬ እንግዲህ ኢንሻላህ መዳም ቤት ችላ ብለን የምንተው ነገር በቃ ይጎዳናል ሳንል ማለት ነው ችላ የምንለው ነገር ነገር ግን ኢትዮጵያ ከገባን በኋላ ለብዙ በሽታዎች የሚያጋልጥን ነገር እሱን ልነግራችሁ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ላይክ እያደረጋችሁ አይደለም እና በላይክ ጀምሩ ትላችኋለሁ። ውዶች እንግዲህ በራሴ ላይ በደረሰብኝ በሽታ እንዲሁም በሰዎች በጓደኞች ላይ ምናምን ያየሁትን እሱን የምነግራችሁ ይሆናል። የመዳም ቅመሞች እንድትጠነቀቁ ራሳችሁን እንድትጠብቁ ማለት ነው። ያው ሰሞኑን አሞኝ ነበረ። ስላመመኝም ነው ስለዚህ ነገር ላወራችሁ የተነሳሁት ማለት ነው እና ያመመኝም ደም ማነስ አለብኝ፣ በጣም በጣም ማለት ነው። ደም ማነስ እና የግፊት ማነስ ማለት ነው። ምንድ ነው አረብ ሀገር የምንባለው ስትለኩ ግፊት ማነስ፣ ያው ዘቅጥ ናዝል ምናምን ይላሉ። ጣ የሚለው አሁን ጨምሯል፣ ከፍ ብሏል የሚለው ሳይሆን እኛ ጋ የመዳም ቀመሞች ጋ የሚያጋጥመኝ ችግር ብዙ ጊዜ ዘቅጥ ናዝል እንባላለን እና ያ እና ደማነስ ማለት ነው። የምታዩት እንግዲህ እዚህ ጋር ሽሮፕ፣ የደማነስ ሽሮፕ ነው እንደምትመለከቱት። ያው ከቱፋህ የተሰራ ይመስለኛል። እንግዲህ የቱፋህ ስላለበት ነው። አለም ያው ለደማነስ እንግዲህ ቱፋህ ይመከራል። እንደዚሁም ስንበላው ማለት ነው። ይህ ተሰርቶ ነው እንደ ሽሮፕ ተሰርቶ እና በጣም ወፍራም ነው በጣም ነው የሚጎማዘዘው። ጣፋጩም በጣም የበዛበት ነው። እንደምታዩት ጠርሙሱ ማለት ነው ያው በዚች በክዳኗ ሙሉ በነጯ በዛች ሙሉ ነው፣ ጧትና ማታ ወስዶ ማለት ነው እና የሚገርማችሁ ብዙ ጊዜ ጨርሸዋለሁ ይህንን ሽሮፕ ልክ እንደምታዩት እንደዚህ አይነት ሽሮፕ ነው። ሳውዲ ሊኖር ይችላል አላቅም፣ ግን ኢትዮጵያ ይሄ ነው በብዛት ያለው ለደማነስ በቃ ቶሎ ይተካል ተብሎ የሚታሰበው ማለት ነው። እና ለምን እንደሆነ አላቅም። በቃ ሲያዩኝ ደህና ደህና ደም ያላት ሰው ምናምን ነው የምመስለው። ከሰውነት አንጻር አይደለም ይሄ ነገር የሚሄደው። እና ለሰው ደህና ሰው ትመስላላችሁ፣ ውስጣችሁ ግን የተጎዳ ብዙ ህቶች ትኖራላችሁ እና ቁማችሁ ስትሄዱ ስትንቀሳቀሱ፣ ምናምን እንደዚህ ሰውነታችሁ ወፈር ብሎ ምናምን ለሚያያችሁ ሰው ጤነኛ ትመስላላችሁ፣ ግን ውስጣችሁ በቃ በበሽታ የምትሰቃዩ ሞልታችኋል። እና እስኪ ከዚህ የተነሳ ከእኔም ከራሴ ተሞክሮ አንዳንድ ነገር ልንገራችሁ ማለት ነው። እና ይሄ ደም ማነስ አንድ፣ ሁለተኛ ደግሞ ነግሪያችኋለሁኝ የግፊት ማነስ አለብኝ እሱም የፈሳሽ እጥረት ነው። እና ይሄ ይሄ ሁሉ የሚፈጠረው ምንድነው? እኔ አረብ ሀገር እያለሁኝ ፍጹም በቃ ኢትዮጵያኖች ልበል በቃ እኛ ሀበሾች ስንባል ራሳችን አንጠብቅም ሲጀመር ማለት ነው። ወላሂ ነው የምላችሁ። በቃ እንደው እነዚህ ኢንዶኔዚያ፣ ፊሊፒን ምናምን የምትሏቸው እነዚህ በቃ ራሳቸውን በጣም መጀመሪያ ከሁሉ ነገር ከስራ በፊት የሚያስቀድሙት ራሳቸውን ነው። ጧት ተነስተው የምታገኛቸው ከፍሪጅ አጠገብ ነው የምታገኛቸው። ወይ ምግብ ሲያሞቁ፣ ወይ ትናንትና ወይ ሲሰሩ ምናምን እና ራሳችሁ ያ አሁን እኛ ምን ይመስለናል፣ በቃ ልክ እናፌዛለን ያን ነገር ማለት ነው። በቃ ለምግብ ቦታ እንዳላቸው፣ በቃ ለስራ ቦታ እንደሌላቸው አድርገን ነው የምናስበው። ግን በራሳችን ላይ እየቀለድ ነው። እኔ የሚገርማችሁ እዛ እያለሁኝ ነው ያ ነገር እንደዚህ ማስበው የነበረው ማለት ነው። እዚህ ኢትዮጵያ ከመጣ በኋላ ግን ለምን አደረኩት እያልኩኝ እጸጸታለሁኝ ማለት ነው። እና ለእናንተ እዛ ያላችሁ አሁን ወይም አዲስ የሄዳችሁ በጣም ይጠቅማችኋል ብዬ አስባለሁኝ። እና ይሄንን ነገር ራሳችሁን ችላ አትበሉ። በቃ ዘንግታችሁ ራሳችሁን አትተው፣ በተለይ በምግብ እኔ አሁን በጣም የሚያሳዝነኝ ነገር ማለት ነው። እንደው ሳውዲ መልሽ ብሄድ በቃ ምግብ እንደዚህ አታክልት ሲያመጡ ፍራፍሬዎች ሲያመጡ በቃ በጣም አንደኛ ተጠቃሚ መሆኑ እኔ ነበርኩኝ። ለምን አሁን ነው ያ ያወቁት? ሁሉን ነገር ገብታችኋል። ሁላችሁም የሚገባችሁ እና የምታውቁት የት ነው ኢትዮጵያ ስትገቡ፣ ስራው ፀሐዩ፣ ምኑ ሲላችሁ፣ የዛኔ በሽታውን እያወቃችሁ ሰውነታችሁ ላይ ያለ በሽታ እንደዚህ ነጭ ደም ሲላችሁ በሽታን የመከላከል አቅሙ ተዳክሞ በቃ የመጣው በሽታ ጉንፋን ሳይቀር ይጥላችኋል ማለት ነው። እነዛ እንደዛ የምትሆኑበት ምክንያት ለምን እንደሆነ ታውቃላችሁ። በቃ እኛ በፈሳሽ የሚሆን በፍራፍሬ በምን በምን በቃ ራሳችንን አንንከባከብም። ስራ ስራ ስራ በቃ መጀመሪያ ቅድሚያ የምንሰጠው ለስራ ነው እና እህቶቼ እሱን የምታውቁት ጉዳታችሁን ኢትዮጵያ ከመጣችሁ በኋላ ስለሆነ በእኔ የደረሰው እንዳይደርስባችሁ ከመድረሱ በፊት ማለት ነው። በእኔ ተማሩ፣ በቃ እኔ የምላችሁ ማለት ነው። በቃ እዛ እያላችሁ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። እስከ ዛሬ ያለፈው ጊዜ አልፏል፣ ኦኬ። ከዚህ በኋላ ላለው ግን ራሳችሁን ተንከባከቡ። ከስራው በፊት የእናንተን ህይወት በቃ አስተካክሉ፣ የራሳችሁን አመጋገባችሁም በተለይ ፈሳሽ ላይ ማለት ነው። ወላሂ እኔ እዛ ሳውዲ እያለሁኝ እምጠጣው ምንድን ነበር? በብዛት ንስካፌ ነው። ንስካፌ ደግሞ የሰውነታችሁን ፈሳሽ ይመጣል፣ ውሃውን ማለት ነው። የሰውነታችሁን ውሃ ይመጣል። ቡናው ቡና ስላለው ማለት ነው። እና የሰውነታችሁን ፈሳሽ ስለሚመጥ በቃ የዛኔ እናንተ ሰውነታችሁ ፈሳሽ ሲያጥ ሲያጥረው እንትን የግፊት ማነስ ይኖርባችኋል። ያ ከፈሳሽ እጥረት ነው። ይሄን ደግሞ ንስካፌ ንስካፌ ንስካፌ እኔ ደጋግሜ ጠዋት፣ ማታም ቀንም የምጠጣው እሱን ነው እና እሱን እየጠጣሁኝ ሌላ ነገር አሲር ምናምን የምትሉት ጭራሽ ምንም አልወድም ነበረ። በፍጹም እንደዚህ ሰቨን አፕ፣ ፔፕሲ፣ ምናምን ሚሪንዳ የሚባል ነገር ገዝቼ ለራሴ ብዬ እንደው ሰው ከገዛ ምናልባት ኢጃዛ ቤት ምናምን ካገኘሁኝ ለዛው በትንሹ ልቀምስ እችላለሁ እንጂ ለራሴ ውዬ ጭራሽ ገዝቼ ጠጥቼ ማላቅም። አረቦቹ አምጥተው ፍሪጅ ውስጥ ይቀመጣል፣ ጠጭ ይሉኛል። ምግብ ሲጠለብ ራሱ በቃ ያን ጠጭ ምናምናም ብለው ለእኔ ያመጡልኛል፣ ግን እኔ አልጠጣም ነበረ። ያ ራሴን ጎድቼ ነበር የኖርኩት ማለት ነው፣ ገብቷችኋል? አሁን የገባኝ ደግሞ እዚህ ኢትዮጵያ ከመጣሁኝ በኋላ በሽታ ሲነባበርብኝ በቃ ሰውነቴ በሽታዎችን መቋቋም አልቻለም። ቀላል በሽታ ተብሎ ቶሎ ያጠቃኛል፣ ማለት ነው። ለትንሿ በሽታ ወድቃለሁኝ፣ አያችሁ። እና ያም የሚሆነው ለምንድን ነው? ራሴን ስላልጠበቅኩኝ ነው መጀመሪያ። እና ውዶችዬ፣ ራሳችሁን ጠብቁ። አሁን ደማነስ፣ ደማነስ፣ እኔ በቃ ይሄን ሽሮፕ ስንት ጊዜ ጨረስኩት። ግን ደሜ አሁን ስድስት ፐርሰንት ላይ ነው ያለው። የሴት ልጅ ደም መሆን ያለበት አስራ ሶስት ፐርሰንት ነው። ገባችሁ? እና አስራ ሶስት ፐርሰንት መሆን ሲገባኝ እኔ አሁን ያለው ስድስት ፐርሰንት ላይ ነው። ከዚህ በፊት እንደዚሁ አምስት ነጥብ አምስት አካባቢ እንደዚያ ገብቼም ነበር። ሰባት ነጥብ አምስትም ገብቼ ነበረ። አስር ነጥብም ገብቼ ነበረ። ይወርዳል፣ መልሶ ይቀንሳል፣ መልሶ ይወጣል እና አስተካክላለሁ መልሼ ወርዳለሁኝ እና ይሄ ችግር መጀመሪያ ስለተጎዳሁኝ ነው። እና የፈሳሽ እጥረትም እንደዚህ ግፊት ማነስ የሚይዘኝ እንደዚህ ቶሎ ልቤ የደክመኝና መውደቅ ደረጃ ደርሳለሁኝ። እና ይሄ የሚፈጠረው ለምንድን ነው? መጀመሪያ ስለተጎዳሁኝ ነው። እና ውዶችዬ ራሳችሁን አትጉዱ፣ ራሳችሁን ጠብቁ። ከሁሉ በፊት ቅድሚያ ለራሳችሁ ስጡ። በቃ ምግብ መብላት ካለባችሁ በሰዓቱ መብላት አለባችሁ። ጨጎራችሁ ከተቃጠለ በኋላ በቃ እንትን ከጥቅም ውጭ ከሆነ በኋላ እንደገና ሕክምና ብንሯሯጠው ፋይዳ የለውም። ገንዘባችን ለጅብ ማስበላት ብቻ ነው እና ራሳችሁን መጀመሪያ ጠብቁት፣ ተንከባከቡት። ምግብ ስትበሉ በሰዓቱ ብሉ በቃ ይህን ስራ ጨርሼ በኋላ በላለው እያላችሁ የምሳ ሰዓትም ሆነ የቁርስ ሰዓት እያለፈባችሁ አት ብሉ ይህንን ሰዓት ጠብቃችሁ ብሉ። ሌላው ነገር ደግሞ ፈሳሽ ውሰዱ። በቃ አሲር ይሁን ምን ይሁን። ሌላው ፍራፍሬ አታክልት ያመጣሉ አረቦች፣ ፍሪጅ ይሞላል፣ ግን እኛ ሀበሾችላ ስለምንል አንበላም። ያ ነገር አሁን ይቆጨኛል እኔ እና ያን ነገር ፍራፍሬ ተጠቀሙ። ወላሂ በኋላ እዚህ ከመጣችሁ በኋላ ይጠቅማቸዋል። እና ራሳችሁን ጠብቃችሁ ኑ። ቶሎ ነው ምላችሁ ውድ እህቶቼ፣ መዳም ቤት ያላችሁ ችላ ብላችሁ አትተው ይህን ነገር። ይህንን ልላችሁ ነው የመጣሁት። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ እስከምንገናኝ አላህ ሰላማችሁን ያብዛው፣ ሀገራችንን ሰላም ያደርግልን። ወሰላም አለይኩም ወራህመቱላሂ ወበረካቱ